አለቃ አያሌው ታምሩ ከካናዳ የቶሮንቶ ቅድስት ማርያም ጽዮን ቤተክርስቲያን አባላት ነን። በሀገራችን እና በቤተክርስቲያናችን ላይ ያሉንን አንዳንድ ጥያቄዎች እንዲመልሱ ፈቃደኛ ስለሆኑ እግዚአብሔር ስትል በመጀመሪያ ሀገራችን ኢትዮጵያ የእመቤታችን የቅድስት ድንግል ማርያም አስራቷ ነች የሚባለው ከምን በመነሳት ነው? ሁሉ አስቀድሞ ለዚህ ያበቃን እግዚአብሔር ክብር፣ ምስጋና ይግባው። ሰዎች ብዙ መስራት ብዙ ማድረግ የሚፈልጉም ያለ እግዚአብሔር ረድኤት የሚከናወን ነገር የለም። እሱ ራሱ ያለእኔ ምንም ማድረግ አትችሉም ብሏል እና እሱን አምኖ የሚጀምር ስራ ሁሉ ፍጻሜ አለው። ፍጻሜውም መልካም ይሆናል። እንግዲህ እኔም እናንተም ምንም እንኳን የአንድ እናት የአንድ ሀገር ልጆች ብንሆንም በአሁኑ ጊዜ የቦታ ርቀት ያግደናል። ርቀትም ርቀት እጅግ በጣም ሰፊ ርቀት ነው። እግዚአብሔር ምስጋና ይግባውእና ዘመን ባመጣው የእውቀት ጉልበት ተጠቅማችሁ ለመገናኘት በቅተናል። በዚህም አምላኬን አመሰግናለሁ። እናንተስ ምናልባት ሌሎችንም ሰዎች አግኝታችሁ መጠየቅ የፈለጋችሁትንም ማሟላት ይችላላችሁ። በእኔ በኩል ግን ምንም እንኳን ስለ ቤተክርስቲያን ባለኝ ጽኑ ፍቅርና ጠንካራ እምነት ምክንያት የኢትዮጵያን ቤተክርስቲያን ለልጆቿ ለማስተዋወቅ ልጆቿ እንዲያውቋት እናታቸው የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ምን ያህል ሙሉ ምን ያህል ስንዱ እንደሆነች ታሪክ፣ ህግ፣ ቋንቋ፣ ስነ ጽሁፍ፣ ትምህርት፣ ስርዓት፣ እምነት፣ አስተዳደር የተሟላላት መሆኗን እንዲያውቁ ያለኝን ለማካፈል ታላቅ ጥረት አለኝ። ግን እንኳን በሩቅ ያላችሁትን በቅርብ ያሉትንም በፈለግኩት ጊዜ አግኝቼ አሳቤን ለማካፈል አቅም የለኝም። የደው የኃይል ስለሚገታኝ ለሁሉም መሳሪያው አይን በመሆኑ፣ በዚህ ምክንያት ችግር አለኝ እና አሳቤ የሚፈጸመው ከሞላ ጎደል ነው። ነገር ግን አሁንም እግዚአብሔር ይመስገንና በሩቅ ካሉትም በቅርብ ካሉትም እኔ ፈልጌ መሄድ ባልችልም የቤቴ ድረስ እየመጡ የሚጠይቁኝና የሚቀበሉኝን እያዘጋጀ አሳቤን በከፊልም ቢሆን ለሰው ለማድረስ በመቻሌ በጣም ደስ ይለኛል። አሁንም ከዚህ የሩቅ ቦታ መጥታችሁ ይህን ጥያቄ ስታቀርቡልኝ የሚሰማኝ ደስታ ፍጹም ነው እና እግዚአብሔር በመካከላችን አጋዥ ሆኖ ትምህርቱን ከስራ ላይ እንድታውሉት ተስፋ አደርጋለሁ። በቅድሚያ ለኢትዮጵያውያን ሁሉ ለእናንተ ብቻ ሳይሆን ለኢትዮጵያውያን ሁሉ ላሳስባቸው የማወደው ነገር አለ። ምንም ዛሬ በዓለም ልዩ ልዩ የሃይማኖት ክፍሎች ቢኖሩም ብዛት ያላቸው ሰባኪዎች በሙቀት ድምፅ በጋለ መንፈስ የሚሰብኩ በገንዘብ በሌላም አቋም እርዳታ ለማበርከት ኃይልና አቅም ያላቸው ብዙዎች ቢኖሩም እውነተኛው ትምህርት ግን ከእናታችሁ ከኢትዮጵያ ቤተክርስቲያን የሚገኘው ብቻ ነው። እንዲህ ብዬ ስናገርም ለራሴ ቤተክርስቲያን በማድላት አይደለም። እግዚአብሔር ምስክሬ ነው። ሁሉም ከልዩ ልዩ ፍላጎት ተመስርተው የተስፋፉ እንጂ በእርግጥ ወንየልን ለማስተማር የተመሰረቱ ሃይማኖትንም ለማስተማር የተመሰረቱ ክፍሎች አሉ ማለት አይቻልም። የኢትዮጵያ ቤተክርስቲያን ግን እግዚአብሔር በቸርነቱ እየረዳት ከብሉይ ኪዳን በፊት ከብሉይ ኪዳን በኋላ በሐዲስ ኪዳንም ከእግዚአብሔር የተገኘውን የእምነት ባህል ስርዓት ትምህርት ጠብቃ ከትውልድ ወደ ትውልድ በማስተላለፍ ላይ እስካሁን ያለች ናት። ዛሬ ግን ትልቅ ችግር ላይ ነው የምትገኘው፣ በፈተና ውስጥ ነው ያለችው። ብዙ ወራሪዎች እየወረሯት ነው። ክርስቲያኖችም ለእውነት ሳይሆን በውሸት አገሪቱን ቤተ ክርስቲያኒቱን እያፈረሱ ነው። እስላሞችም በመከራቸው ጊዜ የተጠቀሙባትን ዛሬ የፖለቲካና የገንዘብ ጉልበት አግኝተው በዚሁ በተሰጣቸው በጊዜ ኃይል ተጠቅመው አገሪቱንና ቤተክርስቲያኒቱን እያፈረሱ ነው። እንደ እውነቱ ከሆነ የክርስቲያን ወገኖችም ቢሆኑ እውነት ወንጌልን የሚያስተምሩ ከሆነ ጥረታቸው፣ ፍላጎታቸው ወንጌልን ለማስፋፋትና ባልደረሰበት ለማዳረስ ከሆነ የኢትዮጵያን ምዕመናን ከመመዝበር ከመበዝበዝ፣ ከመበተን ይልቅ ያልደረሰውን እስያንና አፍሪቃን ቢያዳርሱ እንዴት በተመሰገኑ ነበር። ወደ ኢትዮጵያም ከመጡ በኋላ ብዙ ህዝብ፣ ባረመኝነት በእስልምና ያለ ህዝብ አለ። ያንንም ተከታትለው ቢያስተምሩ ለእግዚአብሔር በጎ ስራ በጎ አገልግሎት ባቀረቡ ነበረ። እነሱ ግን የኢትዮጵያን ምዕመናን እያታለሉ እያባበሉ በሆናቸው በሆነላቸው ሁሉ እያሰሳቱ ከመውሰድና ከማጥፋት በስተቀር ሌላ ህዝብ በክርስቲያኑ ቁጥር ላይ እንዲጨመር አላደረጉም። የክርስቲያኑ የክርስቲያኑን ቁጥር ከመቀነስ ከማሳነስ በስተቀር በክርስቲያኑ ቁጥር ላይ ያላመነ ህዝብ ተጨምሮ የክርስቲያኑ ህዝብ እንዲበዛ አላደረጉም። የኢትዮጵያ ቤተክርስቲያን ብቻዋን በነበረችበት ሶስት ሺህ ዓመት ኢትዮጵያ የክርስቲያን ደሴት፣ የክርስትና ደሴት እየተባለች ትጠራ ነበረ። ይህም እውነት ነበረ። ዙሪያዋን ያለው አገር ሁሉ በእስልምና ተወርሶ ብቻዋን በተራራ ላይ እንደተሰራች መንደር ወይም በመቅረዟ ላይ እንዳለች ታና ስታበራ የኖረች በጨለማ ውስጥ ስታበራ የኖረች በልዩ ልዩ የፖለቲካና የተንኮል ኃይል አገሩን፣ ክብሩን፣ መብቱን አጥቶ የነበረውን የአፍሪቃን ህዝብ ስባ ጎትታ ለነጻነት ያበቃች የኢትዮጵያ ቤተክርስቲያን ነበረች ነበርች። ዛሬ ግን ልዩ ልዩ ሚሲዮናውያን ከካቶሊክም ከፕሮቴስታንትም እየገቡ አገሪቱን በመመዝበራቸው ምክንያት የክርስቲያኑ ህዝብ ቁጥር ከማነሱ አልፎ አገሪቱ ስሟ እስከ መጥፋት ካርታዋም እስከ እስከመለወጥ የደረሰበት ደረጃ ደርሰናል። በእርግጥ ምዕራባውያን ክርስቲያኖች የሆኑና ኢትዮጵያን ቢያግዙ ኖሮ ኢትዮጵያ እዚህ ለመድረስ ባልቻለች ነበረ። ግን እራሳቸው አገሪቱንም የሚያፈርሱ ለማፍረስም ምክንያት የሆናቸው ሃይማኖቱ በመሆኑ ሃይማኖቱንና ቤተክርስቲያኑን ጠላት አድርገው በመነሳታቸው እነሱም ላያገኟት ለሌላ አሳልፈው እየሰጧት ነው። እስላሞችም በችግራቸው ጊዜ ተሰደው ችግር ያሳለፉባትን አገር አባቶቻቸው እንኳን ራሳቸው የእስላም አገሩ መካ ነው፣ የአሞራ አገሩ ወርካ ነው እያሉ አገራችን መካ ነው ሲሉ የኖሩትን አልፈው ዛሬ ኢትዮጵያ የክርስትና ደሴት አይደለችም፣ የእኛም ጭምርናት ብለው ከመነሳታቸውን በላይ የግላቸው ለማድረግና የአረብ ሊግ ለማድረግ የሚያደርጉት ጥረትና የገንዘብ የኃይል መተባበር እጅግ በጣም ከፍተኛ ነው። ይህም ኢትዮጵያን አደጋ ላይ ካደረሷት አንዱ ክፍል ነው። በሶስተኛው ደረጃ ከዚህ ውጭ የሆኑ ደግሞ የፖለቲካው ግዞች አገራቸውን በመውጋታቸው ልዩ ልዩ ኃይሎች ቱርክ፣ ሮም፣ ግብፅ፣ እንግሊዝ ያላምበረከቧትን ኢትዮጵያን እነሱ ከምድር ገጽ በመፋቅ ላይ ነው የሚገኙት እና ዛሬ እናንተ፣ በተለይ በውጭ ሀገር ያላችሁ ኑሮው ደስ ባይላችሁም ለጊዜው፣ ለማሰብም ለማሰላሰልም የእረፍት ቦታ የያዛችሁ እናንተ አገራችሁን አስባችሁ አገራችሁ ወደምትታነጽበት ከመፍረሷ ወደ ምትታደስበት፣ ከመበታተኗ ወደ ምትሰበሰብበት እንድታስቡ ጊዜው አሁን ይመስለኛል። እኛ እዚህ ያለነው ቀን መቼ በመቼ ማታ መቼ በነጋ ከማለት በስተቀር እንኳን ተንቀሳቅሰን ስራ ልንሰራ አንዱ ከአንዱ ተገናኝቶ አሳብ ለሀሳብ መለዋጥ እንኳን ከማንችልበት ደረጃ ነው የደረስ ነው። ይህ ስለሆነ ነው በአሁኑ ጊዜ የእናንተን መልእክተኛ እዚህ ማግኘቴና በተቻለኝም አሳቤን ለማካፈል በመብቃቴ እግዚአብሔር የማመሰግነው ለዚህ ነውና፣ እንግዲህ ምናደራ የምሰጣችሁ አገራችሁንም ቤተ ክርስቲያናችሁንም ተቀብላችሁ በተቻለ መጠን ለአንድነት አንድ ለማድረግ የተበተኑትን ኢትዮጵያውያንን አንድ ለማድረግ በሚቻላችሁ ሁሉ እንድትሰሩ እንድትጥሩ ነው። ትግሬ የለም፣ አማራ የለም፣ ኦሮሞ የለም። አሁን ኢትዮጵያ የለችም። ይህ ሁሉ የነበረ ኢትዮጵያ ስትኖር ነው። ትግሬ የሚባልም፣ አማራ የሚባልም፣ ኦሮሞ የሚባልም ኢትዮጵያ ስትኖር ነው። አሁን ግን ያለው ክልል፣ ዞን፣ ቀበሌ የሚል ብቻ ነው። ይህ ስለሆነ ሁላችንም የለንም እና ተሰብስበን ኢትዮጵያን እንድናንስ አደራ እላለሁ። አሁን ወደ ጥያቄው እገባለሁ። ኢትዮጵያ የእመቤታችን አገር ናት ይባላል፣ ምክንያቱም ምንድን ነው የሚል ጥያቄ ነው። አዎ የእመቤታችን አገር ናት። የእመቤታችን አገር ናት። መልኩ ብዙ ነው። መጀመሪያ ኢትዮጵያ የእግዚአብሔር ሀገር ናት። ባጭሩ ኢትዮጵያ የእግዚአብሔር ሀገር ናት። ለሞላው ዓለም ካሉ አህጉር ሁሉ በነቢያት ልዩ ቃል የተጠቀሰላት ኢትዮጵያ ናት። በተለይም በነቢዩ በዳዊት አነጋገር በመዝሙር ስሳ ሰባት ስልሳ ስምንት እንደ መጽሐፍ ቅዱስ አቆጣጠር በቁጥር 31 ላይ ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች የሚል ቃል ተመዝግቧል። እንግዲህ ይህ ቃል በእውነቱ አተኩረን ብንመለከተው ከቃላት ሁሉ በላይ ነው። በዚያን ጊዜ ዓለም በሙሉ በጨለማ ተወርሶ በጣዖታት አምልኮት ስር ወድቆ በነበረበት ጊዜ ገና መጽሐፍ ለእስራኤል እንኳን አዲስ በነበረበት ጊዜ ነቢዩ ዳዊት ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች ብሎ ሲናገር፣ ያቺ ኢትዮጵያ ምን አይነት ኢትዮጵያ ነበረች ብለን ብናስብ በጊዜው ያልነበርን ሰዎች በጣም ከባድ ነው። ግን ቃሉ አገራችን እስከምን ድረስ በመንፈሳዊ እድገቷ እስከምን ድረስ ደርሳ እንደነበረ ነው የሚያሳየን። ለዚህ ምክንያት የሚሆኑ ብዙ ብዙ ታሪኮች ብዙ ብዙ ነገሮች አሉ። በዚህ አጭር ቅጽበት ግን ማጠቃለል አንችል ይሆናል። ያህል ከፈቀደ ወደፊት በየጊዜው በምናደርገው ወይም እግዚአብሔር አሳቤን ካቃናለኝ አንዳንድ ነገሮች በሚተካከሉልን ጊዜ በሞት ከዚህ ዓለም ከመለየት በፊት አንዳንድ አደራ ለኢትዮጵያውያን ትቼ እሄዳለሁ የሚል ሐሳብ አለኝና ምን ምናልባትም በዛው ውስጥ ለማጠቃለል እሞክራለሁ። ባይቻልም በከፊል ለማስቀመጥ እሞክራለሁ። በአሁኑ ጊዜ ግን አጫጭር ነገሮች ላሳስብ ወዳለሁ። አንደኛ ኢትዮጵያ ከኖህ ከአበው ከኖህ በፊት ከነበሩት አበው የነበረውን እምነት በመጽሐፈ ሄኖክና ቃል በቃል የተላለፈው በአበው ትምህርት ወርሳለች። ሰንደቅ ዓላማዋ፣ የግዕዝ ቋንቋ፣ ስነ ጽህፈቱ ከዚያ የተወረሱ ናቸው። መልከጼዴቅ ታላቁ ካህን ከኢትዮጵያዊው ዘር ከኩሽ ከናምሩድ በመገኘቱ ይህ ሁሉ የሃይማኖት መስመሩ ያልታጠፈ መሆኑን ያመለክታል። ከኢትዮጵያዊው ዘር ከታላቁ ካህን መልከጼዴቅም አብርሃም ውራኬን በመቀበሉ ኢትዮጵያ በዚያ ጊዜ አሁንም እንደተነገረላት ከእግዚአብሔር ጋር መሆኑን ያመለክታል። እንግዲህ ነቢዩ ዳዊትን በስጋ አግኝተን አልጠየቅነውም፣ ወይም በስጋ አግኝቶ ያነጋገረው ሰው የለም እንጂ ኢትዮጵያ እጆቿን ወደ ብዝር ትዘረጋለች ሲል የተናገረበት ቋንቋ፣ ምስጢሩ፣ ትርጉሙ ጥልቅ ረጭ መሆኑን መገንዘብ አያቅተንም። ይህ ከሆነ እኛ ኢትዮጵያውያን ተሞላዋለን ከእስራኤል ሳይቀር የበለጠ መንፈሳዊ እድል ከእግዚአብሔር እንደነበረን እንዳለንም ስናውቅ ደስታችን ፍጹም ይሆናል። እና አሁንም በልዩ በዚህ ብቻ ሳይወሰን በመዝሙር 86 87 የኢትዮጵያ ሰዎች ይላሉ ወሕዝበ ኢትዮጵያ እንደተወልዱ በህዬ እምነ ጽዮን ይብል ሰብ የኢትዮጵያ ሕዝብ በዛው ከተወለዱት ሰው እናታችን ጽዮን ይላል ይላል። ከእስራኤል ሕዝብ አላለም። ከእስራኤል ሕዝብ ሰው እናታችን ጽዮን ይላል አላለም ማለት ይገባው ነበር። በዛ ጊዜ ጽዮን በእስራኤል ውስጥ ነበረችና የእስራኤል የግል ሀብታቸው ነበረችና ታቦቲቱ፣ ጽላቲቱ፣ ህጉ ኦሪት የነሱ ነበርና በዚያ ጊዜ በዚህ ስም ጽዮናውያን እየተባሉ የሚታወቁ ዛሬም የሚጠሩበት እነሱ ናቸው። እና ከእስራኤል ህዝብ ሰው ሁሉ እናታችን ጽዮን ይላል ሊል በተገባው ነበር፣ ግን አላለም። ከኢትዮጵያ ህዝብ ነ ለዛው ከተወለዱት ሰው እናታችን ጽዮን ይላል። ይህም ቀደም ብዬ እንደጠቀስኩት ቃል አስደናቂ ቃል ነው። ራሱ ጽዮን የሚለው ስም ከኢትዮጵያውያን ነገዶች ከታላቁ ካህንና ከዘሮች የመጣ በመሆኑ ይህም ኢትዮጵያዊ ስም ነው። ይህ ስም በተስፋ ከቆየ በኋላ በቀዳማዊ ምኒልክ ዘመን በሊቀ ካህናት አዛርያስና በወንድሞቹ ሌዋውያን አማካይነት ታቦተ ጽዮን ወደ ኢትዮጵያ ስትገባ ኢትዮጵያ ሕገ ኦሪትን ከነታቦቱ ከነጽላቱ ስትቀበል ከሕገ ልቡና ወደ ሕገ ኦሪት እምነትና ትምህርት ስትሸጋገር ያን ጊዜ ኢትዮጵያውያን እናታችን ጽዮን እምነ ጽዮን እያሉ ለመጥራት በቁ። የጽዮንንም መቅደስ በልዩ ልዩ ስፍራ ለማንነፅ ታደሉ። ከነዚህም አንዲቱ እና እስካሁን በታላቅነቷ በሕይወት ያለችው አክሱም ብትሆንም ታቦተ ጽዮን ከዚያ ጊዜ ጀምሮ በኢትዮጵያ በልዩ ልዩ ስፍራዎች እንደ ዝዋይ ደብረ ጽዮን ባሉ ልዩ ልዩ ስፍራዎች ተዘዋውራለች እና ኢትዮጵያውያን እናታችን ጽዮን እያሉ በብዙ ቋንቋ እምነ ጽዮን እያሉ መጥራት ባህላቸው ነው። እንግዲህ እናትና ልጅ እናት ካለ ልጅ አለ ማለት ነው። ልጅ ካለ እናት አለች ማለት ነው። በእናትና በልጅ መካከል ያለውን ዝምድና እያንዳንዳችን የምናውቀው ስለሆነ ትምህርት አያሻንም። የታቦተ ጽዮን ከመምጣቷ በፊት ዳዊት ቃሉን ሲናገረው ታቦተ ጽዮን ከመጣች በኋላ የእስራኤል ዘር ከኢትዮጵያውያን ተቀላቅሎ ታቦተ ጽዮን ብቻ ሳትሆን የዳዊት ተስፋ የዳዊት ዙፋን ጭምር ከኢትዮጵያ ዙፋን ጋር በመቀላቀሉ የእስራኤል ዘር ከኢትዮጵያ ዘር በመደባለቁ እንግዲህ ሁለት ኃይል ተጣመረ ማለት ነው። አንድ በሕገ ልቡና የወረደው እምነት፣ ሁለት በሕገ ልቡና በሕገ ኦሪት የታደሰው እምነት ይህ ህዝብ ሁለቱንም የወረሰ አዲስ የእግዚአብሔር ህዝብ ሆነ። በዛ ጊዜ በሞላው አለም እስራኤል ብቻ ነበረ የእግዚአብሔር ህዝብ የሚባል። ከቀዳማዊ ምኒልክ ዘመን ወዲህ ግን የእግዚአብሔር ህዝብ የሚባለው እስራኤል ብቻ ሳይሆን ኢትዮጵያም ጭምር ከመሆኑም ሌላ እስራኤል የተነገረለትን ተስፋ እየረሳ ከእግዚአብሔር እየተጣላ ከተስፋ እየወጣ እየወደቀ እየተነሳ ቆይቶ ኋላ ክብሩንም መብቱንም አጥቶ በሞላው ዓለም ስደተኛ ከርታታ አውታታ ሲሆን ኢትዮጵያውያን ግን መጀመሪያ በታቦተ ጽዮን አማካይነት ኋላም በሐዲስ ኪዳን በታደሰው እምነታቸውና ተስፋቸው በመጽናታቸው ምክንያት ኢትዮጵያ ለሶስት ሺህ ዓመት የእግዚአብሔር ሀገር ሆና ኖራል።

ኢትዮጵያን ልናቱ እርስት ህዝቧን ልናቱ አስራት አድርጎ ሰጥቷል። በብሉይ ኪዳን ልዩ ልዩ ትንቢቶች ተነግረዋል። ከነዚህም አንዱ የታ ከኢየሩሳሌም ውጭ የመሰደዱ ዜና ነው። በዚህም ነቢይ ኢሳይያስ በምዕራፍ አስራ ዘጠኝ ወይ ወርድ ዜነ ተጽዕኖ ዲበደመና ቀሊል ወይ ወርድ ዜነ ውስተ ምድረ ግብፅ ጅ በደመና ቀሊል ዋድ ለቀን ግብረ ነው ይሆም ለግብጽ ጌታ በፈጣን ደመና ሆኖ ወደ ግብጽ ይወርዳል። የግብጻውያንም የእጃቸው ስራ ቃወቱ እንዳልነበረ ይሆናል ብሎ በምዕራፍ 19 መናገሩ ተመዝግቦ ይገኛል። ይሄ ስለ ግብጽ ተስፋ ሲሆን ነቢዩ ዕንባቆም ደግሞ ወፈኖቶ ይህ በማለም ሪኩ አይጻዳተ ኢትዮጵያ ይደነግጻ ከጥንት የታሰበ መንገዱ ናየሁ። የኢትዮጵያ አውራጃዎች፣ የኢትዮጵያ ድንኳኖች ይደነግጣሉ ብሎ መናገሩን በዚሁ አንፃር ተመዝግቧል። እንግዲህ ይህ ሁኔታ በነገረ ማርያም መጽሐፍ ተዘርዝሮ በልዩ ልዩ የታሪክ መጽሐፍቶችም ተዘርዝሮ እንደተገለጠው ጌታ ወደ ግብፅ ከደረሰ በኋላ እንደገና ወደ ኢትዮጵያ ገብቶ ወደ አኩሱም ቤተ መቅደስ ደርሶ ትንቢተ ነቢያትን ፈጽሞ ያ በብሉይ ይመጣል ተብሎ የተነገረለት ስጋህን ንጹህ መስዋዕት አድርግልኝ ተብሎ የተነገረለት አምላክ ወደ ወደ ኢየሩሳሌም በመጣ ጊዜ ሰሎሞን የሰራው ቤተ መቅደስ አልነበረም። በጊዜ የነበረው ቤተ መቅደስም ከጽላት ከህግ የተራቆተ ነበር። ከጽላትና ከህግ ጋር የተገኘ የአኩስን ቤተ መቅደስ ነው። ስለዚህ ትንቢተ ነቢያትን ለመፈፀም ጌታ ወደ አክሱም ቤተ መቅደስ ገባ። በዚህ ጊዜ ነብዩ ዳዊት ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች ሰው እናታችን ጽዮን ይላል ሲል የተናገረው ትንቢት በእውነትነት ተፈጽሞ በመስታሌቱ በጽዮን ወደ እግዚአብሔር ሲመራ የኖረ ህዝብ በአማናዊቱ በእመቤታችን በቅድስት ድንግል ማርያም እናትነት ወደ እግዚአብሔር ለመቅረብ እንዲችል ጌታ አዲስ የቃል ኪዳን በር ከፍቶለታል።

ጸላቶችም ይዋረዳሉ የሚለው ትንቢት በልደቱ በረከተ ገጽ ሲያቀርቡለት ከተፈጸመው ሌላ እንደገና በስደቱ ባገኙት በረከትና ባደረጉለት አቀባበል ኢትዮጵያ እጆቿን ትዘረጋለች ከሚለው ትንቢት ጋር ጣምራ ሆኖ ተፈጽሟል። እንግዲህ ከዚያ ጊዜ ጀምሮ ኢትዮጵያ ለእመቤታችን ለቅድስት ድንግል ማርያም ርስት ህዝቧም አስራት በመሆናቸው እመቤታችን ለኢትዮጵያውያን የግል እናት ኢትዮጵያም ለእመቤታችን የግል ርስተ ጉልት ህዝቧም የግል ልጆች ናቸው። ጌታ በመስቀል ላይ ነዋ ወልድኪ ነዋ እምከ እንሆ ልጅሽ ነው እንሆ እናትህ ናት ብሎ በዮሐንስና በእመቤታችን መካከል ታላቅ የአደራ እናትነት እነት ቃልኪዳን መመስረቱ ይታወቃል። ይህ ለሞላው በወልድ ለሚያምን ሁሉ ለክርስቲያን ሁሉ የተሰጠ ነው። በዚህ ውስጥም እኛ ኢትዮጵያውያን ድርሻ አለን፣ በወልድ ያመን እንደመሆናችን መጠን ሌላው ግን እጣ ከልቅና እንደሚባለው ሁሉ እንደ ብኩርና ሆኖ የሚቆጠርልን ቤታችን በስደቱ የኢትዮጵያውያን የኢትዮጵያን ልዩ ልዩ አውራጃዎች ጎብኝቶ ኢትዮጵያውያንን በልዩ ልዩ ስፍራቸው ባርኮ በሚመለስበት ጊዜ ኢትዮጵያን ርስት፣ ሕዝቧን አስራት አድርጌ ሰጥቻለሁ ብሎ የመሰረተው ቅድሚያ ያለው የቃል ኪዳን እናትነትና ልጅነት ነው። ከዚያ ጊዜ ጀምሮ ኢትዮጵያና ኢትዮጵያውያን የእመቤታችን ናቸው። በዚህ ምክንያት ነው ኢትዮጵያውያን ለእመቤታችን ልዩ ክብር፣ ልዩ አትኩሮት የሚያደርጉት በዚህ ምክንያት ነው። ይህ ብቻም አይደለም። ኢትዮጵያውያን ስለ እመቤታችን በትንቢት ወይም በሐዲስ የተጻፈውን ሁሉ ጥሩ አርገው ጠንቅቀው ያውቃሉ። እመቤታችን ቅድስት ድንግል ማርያም ከዓለም ሴቶች በተለይ የተባረከች በእግዚአብሔር እናትነት መቅደስነት፣ ዙፋንነት